ጤና ይስጥልን የተለያዩ የገንዘብ የምጣኔ ሀብት የመዋለ ንዋይ የንግድና የተለያዩ የስራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን ይህንንም ስታደርጉ እንደተለመደው ሰብስክራይብ ላይክ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ ነው እንደ ኢትዮጵያ ባሉ ህገወጥነት በተስፋፋባቸው ሀገራት ቤት በምንገዛበት ጊዜ ማድረግ ከሚገቡን ጥንቃቄዎች መካከል አንዱ የህግ ባለሙያ ማማከር ነው። የህግ ባለሙያ ማማከር ለስኬታማ የቤት ግዢ ከፍተኛ ሚና ይጫወታል። ቤት መግዛት ቀላል ነገር አይደለም። በህይወታችን ውስጥ ከምንወስናቸው ትልልቅ ውሳኔዎች አንዱ ነው ማለት እንችላለን። የብዙ አመት ልፋት፣ የብዙ አመት ቁጠባ ውጤት በአንድ ፊርማ ላይ ነው የሚያርፈው። ነገር ግን ይሄ ትልቅ እርምጃ ከህልም ወደ ቅዠት እንዳይቀየር የግድ መከተል ያለብን አንድ ወሳኝ መንገድ አለ ም የህግ መንገድ ነው። ይህ ጥያቄ የብዙዎች ስጋት ነው። እስኪ ራሳችንን እንጠይቅ። የምንገዛው ቤት ወይም የምንፈጽመው ስምምነት መሰረቱ ጠንካራ ነው ወይስ ባሸዋ ላይ የተገነባ ባሸዋ ላይ የተገነባ ህንፃ መፍረሱ አይቀርም እንግዲህ በዚህ ትንታኔያችን አንድን የቤት ሽያጭ ውል ህጋዊና አስተማማኝ የሚያደርጉትን ቁልፍ ነጥቦች አንድ በአንድ እናያለን መጀመሪያ ስህተት ከተፈጸመበት አንድ ታሪክ እንነሳና የውል ከለላ ምን ማለት እንደሆነ እንመለከታለን። ቀጥሎ አራቱን የህግ ምሰሶችና የተለመዱ ወጥመዶችን እናያለን። በመጨረሻ ልናደርጋቸው ስለሚገቡ የመጨረሻ ጥንቃቄዎች እንነጋገራለን። ለመጀመሪያ ያህል ይህንን ጉዳይ በደንብ ለመረዳት አንድ እውነተኛ ሊሆን የሚችል ታሪክ እኔ አንድ ስህተት ብቻ እንዴት ሁሉን ነገር ሊያበላሽ እንደሚችል በደንብ ያሳየናል። ታደለች የምትባል ሴታለች እንደ ብዙዎቻችን ለቤተሰቧ የሚሆን ምቹና ደስ የሚል ቤት የማግኘት ትልቅ ህልም ነበራት። እናም ከብዙ ፍለጋ በኋላ የምትፈልገውን አይነት ቤት አገኘች። እናም ምን ሆነ? ነገሮች በሙሉ ቀላልና ፈጣን መስለው ነበር። ከሻጩ ጋር አንድ ወረቀት ላይ ተፈራርመው ትልቅ ገንዘብ ከፈለች። አሁን የቤቱ ባለቤት እንደሆነችም ሙሉ በሙሉ አመነች። ግን ችግሩ እዚህ ጋር ነው የጀመረው ከትንሽ ጊዜ በኋላ የሰማችው ነገር ህልሟን በሙሉ አናጋው። ሻጩ ቤቱን የመሸጥ ምንም አይነት ህጋዊ መብት አልነበረውም። አስቡት እስኪ የፈጸመችው ወረቀት፣ የከፈለችው ገንዘብ፣ ሁሉም ነገር ዋጋቢስ፣ ምንም ጥቅም የሌለው ሆነ። እንደ ታደለች አይነት አደጋ ውስጥ ላለመውደቅ መፍትሄው ምንድን ነው? መልሱ ግልጽ ነው። ወይም በህግ የጸና ውል ስንል ዝም ብሎ ወረቀት ላይ የተጻፈ ነገር ማለት አይደለም። በፍጹም ! ይህ ማለት ህግ የሚያውቀው በፍርድ ቤት መብትን የሚያስከብር እንደ ጠንካራ ጋሻ ሆኖ የሚከላከል ሰነድ ነው። ገዢንም ሻጭንም ከኪሳራ የሚጠብቅ ህጋዊ ከለላ ነው። እሺ፣ አሁን ወደ ዋናው ነጥብ እንምጣ። አንድን የቤት ሻጭ ውል ውል የሚያደርጉት አራት መሰረታዊና ወሳኝ የህግ ምሰሶዎች አሉ። ልክ አንድ ህንፃ ያለ ምሰሶ መቆም እንደማይችለው ውልም እንደዛው ነው እነዚህ አራቱን ነገሮች የግድ መሟላት አለባቸው። አንዱ እንኳን ቢቀር ውሉ ህጋዊ መሰረት አይኖረውም፣ ይፈርሳል ማለት ነው። እዚህ ጋር በጣም ልናስተውለው የሚገባ ነገር አለ። በቃ በቃል ተስማምተናል የሚባል ነገር በህግ ፊት አይሰራም፣ ምንም ዋጋ የለውም። ሁሉም ነገር በጽሁፍ መስፈር አለበት። ገዢና ሻጭ ማን እንደሆኑ በግልጽ ቤቱ ደግሞ በካርታ ቁጥሩ በትክክል መታወቅ አለበት። ስምምነት ማለት ሁለቱም ወገኖች በነጻ ፈቃዳቸው ያለምንም ጫና ሲስማሙ ነው። ከሁሉም በላይ ደግሞ ይህ ስምምነት ዝም ብሎ በሁለት ሰዎች መካከል ብቻ አይቀርም። ይህ ግድ በመንግስት የውል አረጋጋጭ አካል ፊት ሄደው መረጋገጥ አለበት። ይሄ ወሳኝ ነጥብ ነው። ይህ ካልሆነ ህጋዊ ተቀባይነት በፍጹም አይኖረውም። አሁን ደግሞ እስቲ ብዙዎች በቀላሉ የሚጠመዱባቸውን ወይም የሚወድቁባቸውን ወጥመዶዎች እንመልከት። እነዚህ ስተቶችን ሙሉ በሙሉ ዋጋ ቢስ ሊያደርጉ ይችላሉ። ልዩነቱን በደንብ ተመልከቱት። በማዕዘን ላይ ያለው ቤት ብሎ ወይም ከዚህ ቀጥሎ ከከሌ ቤት ቀጥሎ ምናምን ብሎ መጽሐፍ ብቻውን ውሉን የተሟላ አያደርገውም። በዚህ መልኩ ውል መጽሐፍ አይቻልም። የትኛው ማዕዘን የትኛው ቤት አይታወቅም። ነገር ግን የይዞታ ማረጋገጫ ቁጥሩን በትክክል ስናስቀምጥ፣ ለምሳሌ ቁጥሩን በትክክል ስናስቀምጥ፣ እነዚህ ኮኦርዲኔት የሚባሉትን ስናስቀምጥ ህግ ፊት በደንብ ይሰራል፣ ይታወቃል። ህግ ይህንን ይፈልጋል። ንብረቱ የጋራ ከሆነ የትዳር አጋር መስማማቱን ማረጋገጥ አለብን። የሻጩን ካርታ አይቶ ህጋዊ ባለቤት መሆኑን ማረጋገጥ ይሄማ የግድ ነው። ማንኛውም ግልጽ ያልሆነ ሀሳብ ወይም የውሉ አንቀጽ ካለ ቆም ብሎ መጠየቅና ማስተካከል ያስፈልጋል። እንግዲህ ይህን ሁሉ አውቀን ራሳችንን እንዴት መጠበቅ እንችላለን? ወደ ፊርማ ከመሄድ በፊት ሊፈተሹ የሚገቡ የመጨረሻ ነጥቦችም አሉ። እነዚህን እንደማረጋገጫ ዝርዝር ልንይዛቸው እንችላለን። መጀመሪያ፣ የመሬት መዝገብ ቤት ሄዶ ካርታውን ማረጋገጥ፣ ሁለተኛ፣ የሻጩን ማንነትና ስልጣን ማረጋገጥ፣ ሁሉም ነገር በግልጽ መስፈሩን ማየት እና ከሁሉም በላይ ደግሞ ብቃት ያለው የህግ ባለሙያ ማማከር፣ ይሄ ከብዙ ራስ ምታት ያድናል። እንግዲህ ይህንን ትንታኔ የምንጨርሰው በአንድ ወሳኝ ጥያቄ ነው። ህጉን ማወቅ በጣም ጥሩ ነው፣ ግን በሂደት ውስጥ የሚመክረን ሰው ብቁ ነው ወይ? ትክክለኛውን ባለሙያ መምረጥ ህልማችን የሆነውን ቤት በእውነት የኛ እንዲሆን ትልቁን ሚና ይጫወታል።